የሰማይ አሞራ የጨለፍሽና የሰማይ አሞራ ሶስት ጊዜ ዘርማንዝርሽን ይጥለፈውና እ ሞጭ ልፊት የምትባል ዘትጎ መቀመቅ እንደ ከተትኳት ማጠጣል ነው ወይስ ምናምን። ባለፈው ዕለታት እርስዎ አስሬያታለሁ ብለው በገበር ጠቅጥቂ አለሁር አስሬያት ነበረ። ይህቺ መድሀኒዓለም እንዴት አድርጋ አኝካው እንደወጣች አላውቅም። ሕግ ነው ሕግ። እኔ ምን እናንተ እየሰማሽኝ ነበር ወይ? እየሰማሁት ነው፣ ግን ማዝበሽ እታለች የላችማችን ምናምን እንዳይሞኝ ሰብዤ ሰብዬ እንዳልጠለሽ ነው። በስመ አብ ፊት፣ እናንተ ቀብር ብላችሁ ሲትል ምናምን ይቅበራችሁና ቀብር ብላችሁ ብሄዳችሁበት ቀን ዘላለም የምትቀበረንን እንትን። እንደውም አሁንስ ተዚህ ስትከተለኝ ነበር በመጣንበት መንገድ ይኸውልሽ ነፍስ አባትሽ ጋር አንቺ ይኸውልሽ ነፍስ አባትሽ ጋር ሄደሽ ሶስት ሰባትም ከሆነ እንዲህም ሌላም ከሆነ ተረጭኝ እንጂ ቅዠት ነው እንደዚህ የሚያደርግሽ። አሁን ስንኛት ህዝብ እንዳለ ተሰብስቦ የዚህ መንደር ሰው ቀብር ልሄድ ነው ብሎ በሄደበት አይደለም ህዝብ ሰብስቤ የዛን አዶን ሰው የ ንስ ደግሞ ዚህ ያው

ተዋ ጠጄ እናንተ እዚህ አገር ጠጄ፣ እንኳን አደረሳችሁ። ሰላም ናቸው እየተያደራችሁ? እግዚአብሔር ይመስገን። ደህና እደራችሁ፣ ደህና እረፈዳችሁ። እንኳን አደረሳችሁ። ባህል ላይ ባህልን አይደለም ሌላውን ጊዜያችሁን በጤና በደስታ እንድታሳልፉ። ገና ገላገሉን እኮ ገላገሉን እ እጠር ላይ ቆሞ አውሪኝ ይምጡ ማለት ቆይ፣ አይደለም ገና የምጠራው ሰው አለብኝ። ቢሆንስ? አይደለም ቆይማ፣ እዚያም ሰው አቁሜያለሁ። ችግር የለ በእናንተ የእናንተ ሀዘን ሳዝን አብራችሁ ሀዘናችሁ ስከፋ ብራችሁ ተከፍታችሁ፣ ፍጌሌን አይ ብላችሁ ለላይኛው ጌታ ተናግራችሁ፣ ፍጌሌን። አረ በሱ ነው። ምን በኛ ነው? በሱ ነው እንጂ የባህል ፎድ ይገርምሻል። የባህል ፎድ አሁን የመግደፊያ ብላ እንትም ብላ አይብ ሰጣኝ ሆዴ ቺፕ እንዲያደርገኝ ነው። ጫውም እኮ አለ በቅብ

እንድታሳልፉ ስንል በጥብቅ እናሳስባለን። ሞትላ አቃፍ ይህን ሁሉ የሚሰራኝ ይሄ እንዲያው ጎትት ሽማግሌ፣ እንዲያው ምን ይሻለኛል እናንተ? ሻምበል እኔ እናንተ እንጨካከን

እንዴው ከዚህ ተኛ መንገድ ውጭም ያለውን ሁሉ ደስታ ያርገው፣ ደስታ ያርገው፣ የጤና ያርገው ነው።

አብነት እንደው እኔ እ የዚህን መንደር ደስታ ሳይ እኮ እኔ እራሴ እንደው ድስት የሚለኝ ነገር እኮ እንደው በቃ ወክር ደስተት እንደው እንኳን ደስታ ነው። የጥጋብ ሀገር ነው። እንኳን ጠገብን ባለፈው

እንደው እኔ ተዚህ አይደለም ደግሞ እንጂ በር ገርበብ አርጎ እንኳን ገርበብ እን ጠቅጥቆ የሚዘጋውን ያንን ገንጥየ መውጣት ሊያቅተው ነው በች ነው ለአንድ ነፍስ ምን ያደርግልኝ? አንድ ነፍስ አንድ ነፍስ፣ በቃ እንደውም አንድ ሁለት እግር ሁለት እግር፣ በቃ ጤና ለሰጠው ሰው እድሜውን ላደለው

ደህና አደርክ። እንደት አደራችሁ? እንደት አደራችሁ? ምንድን ነው የሚል ይሄ ነበር። ፈርት ብላ ሌባ ደግሞ ተእስር ቤት አምልጣለች አሉ። እንዲሁ በሰላም እንዳንውል። አይ እኔ የፍሰስ እንዲሁ ደግሞ ሸጋ ፈርት ብላ ምን አልከኝ ነው ታጫውት እምትባል ሌባ ከእስር ቤት ታጫው ታጫው ታጫው ወይኔ ወይኔ፣ ቤት መግቢያ ወይኔ፣ መግቢያ እንዲሁ ብዙ ባያለፉኝ እኔ እንዲሁ ሁሉ

ምንድስ ዳሮ ዘንድሮ ማ ምን አለም ክብካብ ደስታ ጨዋታ አንደኩን ምን ታገኝ ራ ምን ሞጭልፊት ታስራለህ። ይታብሉ ኧረ ኧረ ኧረ ተገላገልን እንጂ እናንት ተገላገልን እንጂ። እኔ የምልህ አገሬው

ሞቃለኝ እና ቀዘቀስክኝ የኋቸለስክብ አብረን እንውላለን ነበር። ዓመት በዓሉን እንዋል እንጂ፣ ምን አራጅ አራጅ፣ ይቸግራል። ነካ አራጅ ደግሞ ይቸግራል።

አንድ ወረቀቱ ምን ይሰራላታል? እንዴት ማለት እንዴት ሶስት ምን ይለኛል? እንዴ እንዴው ስለ ሻምበል አርስለት የተባልኩት ወረቀት አለኝ አይደል? ኧረ ግርግርግርግር እንደኔ ማጂው ነው እሱ ምን እንደኔ ማጂው ነው ምን ይሰራለታል? አይነቦ አይነቦ